ኢየሱስ ወደ ኢየሩሳሌም ቀርቦ ወደ ደብረ ዘይት ወደ ቤተ ፋጌ በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ፤ እንዲህም አላቸው፥ በፊታችሁ ወዳለችው መንደር ሂዱ። ያን ጊዜም የታሰረች አህያ ከውርንጭላዋ ጋር ታገኛላችሁ፤ ፍቱና አምጡልኝ። ምን ታደርጋላችሁ የሚላችሁ ቢኖር ጌታቸው ይሻችኋል በሉ፤ ያን ጊዜም ይሰዷችኋል ይህም ሁሉ የሆነው በነቢዩ እንዲህ ተብሎ የተነገረ ይፈጽም ዘንድ ነው። ለጽዮን ልጅ እንሆ የዋ ንጉሥሽ በአህያይቱና በአህያይቱ ውርንጫ ላይ ተቀምጦ ወደ አንቺ ይመጣል በሏት። ደቀ መዛሙርቱም ሄደው ጌታችን ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫዋንም አመጡለት። ልብሳቸውንም በላያቸው ጫኑ። ጌታችን ኢየሱስም በእርሱ ላይ ተቀመጠ። ብዙ ህዝብም ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፎች ጫፍ ጫፉን እየቆረጡ በመንገድ ላይም ያነጥፉ ነበር። በፊቱም የሚሄዱትና የሚከተሉትንም ሕዝብ ሆሣዕና ለዳዊት ልጅ በእግዚአብሔር ስም የሚመጣ ብሩክ ነው ሆሣዕና በአርያም እያሉ ይጮኹ ነበረ። ጌታችን ኢየሱስም ወደ ኢየሩሳሌም በገባ ጊዜ ከተማይቱ ይህ ማነው እያለ የታወከች። ሕዝቡም ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ። ሰማይና ምድር ያልፋል ቃሌ ግን አያልፍም፤ አለ ጌታ ለደቀ መዛሙርቱ። ሰላም ጤና ስጥልን፣ የተወደዳችሁ ተመልካቾቻችን። ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በማህበረ ቅዱሳን እየተዘጋጀ የሚቀርብላችሁ ሳምንታዊው የቴሌቪዥን መርሃ ግብራችን ነው። ዛሬ ሆሣዕና ነው እንኳን አደረሳችሁ ይህንን የሰላም ምልክት ዘንባባ በጣታችሁ በእጃችሁ እንዲሁም በግንባራችሁ ይዛችሁ ወደ ቤታችሁ እንደገባችሁ ተስፋ አደርጋለሁ የመጀመሪያው ዝግጅታችንም ሆሣዕና ይሰኛል ባልደረባዊ ደመላሽ ሀይለማርያም ከመጋቢ ምስጢረ ፍሬው ዋለና ከመምህር ፈቃዱ አረጋ ጋር አንድ ዝግጅት አዘጋጅቶልናል ዝግጅቱን ተከታትለን እንመለስ በፊታችሁ ወዳለችው መንደር ሂዱ ያን ጊዜም የታሰረች አህያ ከውርንጭላዋ ጋር ታገኛላችሁ ፍቱና አምጡልኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ቀርቦ ወደ ደብረ ዘይት ወደ ቤተ ፋጌ በደረሰ ጊዜ ነበር ከደቀ መዛሙርቱ መካከል ሁለቱን መርጦ ያዘዛቸው። ደቀ መዛሙርቱም እንደ ታዘዙት አደረጉ። አህያይቱንና ውርንጭላይቱንም ፈተው አመጡለት። በላያቸውም ላይ ልብስ አለበሷቸው። አህያይቱና ውርንጭላይቱ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ተቀምጦ በሚሄድበት ጊዜ በአካባቢው ያሉ ሕዝቦች በእግዚአብሔር ስም የሚመጣ የተባረከ ነው፣ ሆሣዕና እያሉ አመሰገኑት። እናችን መድኃኒታችን ኢየሱስ ክርስቶስ አያይቱና ውርንጭላይቱ ላይ ተቀምጦ ወደ ኢየሩሳሌም ቤተ መቅደስ በደረሰ ጊዜ ሕፃናት ሆሳና ማርያም በጌታ ስም የሚበጣ የተባረከ ነው እያሉ የዘንባባ ዝንጣፊ ይዘው ያመሰግኑት ነበር። የመጀመሪያው ጥያቄ ሆሳና ምን ማለት እንደሆነ መመኑ እንዲያውቅ፣ ስለ ሆሳና ምንነት እንዲረዳ፣ እስቲ ሆሳና ምንድን ነው ከሚለው እንነሳ ራሱ በቃል በቃል ስናየው ያው የእብራይስጥ ቋንቋ ነው። ጌታን እብራውያን ሲያመሰግኑት የነበረው ቋንቋ ነው። ሆሣዕና ማለት እባክህ አድን፣ አሁን አድን፣ እባክህ አድነን እንደማለት ነው። ትርጉም ሆሣዕና ማለት ጌታን ነው ያመሰግኑት። በዚህ ተነስተው ነው ለማዳን የመጣውን አምላክ ትንቢት የተነገረለትን አምላክ ለማዳን እንደመጣ ተገልጾላቸው እባክህ አሁን አድን አሁን አድነን ሲሉ ሆሣዕና በአርያም ከሰማይ የመጣ መድኃኒት እያሉ አመስግኖታል። እና ሆሣዕና ማለት አሁን አድን፣ መድኃኒት እባክህ አድን ማለት ነው። ሆሣዕና ማለት በራሱ ያው አሁንም በመጋቢ እንደተገለጸው አሁን አድን ማለት ሲሆን ይህ ቃል ግን አስቀድሞ በነቢየ እግዚአብሔር በልበ አምላክ ቅዱስ ዳዊት እግዚአብሔር መንፈስ ቅዱስ በሰጠው ሀብት ትንቢት መሰረት የተናገረው ያው እግዚአብሔርን ያመሰገነበት ሚስጥር እንዳለ እናያለን። በዚህ በመዝሙረ ዳዊት መዝሙር 117 ቁጥር 25 ላይ ልባ አምላክ ቅዱስ ዳዊት ኦ እግዚኦ አድን ሶ ይላል። ይህም ማለት ምንድነው? አቤቱ አሁን አድን ከሚለው ቃል ነው። ሌላው እንግዲህ በዚህ በሆሣዕና ወቅት ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን ሂዱና አንዲት ቦታ አያይቱና ውርንጭላይቱ ታስራ ታገኙታላችሁ እሱን ይዛችሁ ኑ ብሏቸው አዟቸው ነበር። የአህያዋና የውርንጭሏዋ ምሳሌነት ምንድን ነው? እግዚአብሔር ሁሉ ነገር ያለ ምሳሌ አያደርገውም። ሁሉ ነገር በምሳሌ ነው የሚያደርገው። እንግዲህ አህያዋ ከውርንጫዋ ጋር ታስራለች እና ህዳቸው አምጡልኝ ነው ያላቸው። እንግዲህ ብዙ እንስሳት ሊኖሩ ይችላሉ፣ ግን እሷ ለምን ተመረጠች? አህያ እነ ውርንጫዋ ነው የሚለው ማቴዎስ። ሁለቱንም ይጽፋል። ውርንጫዋንም ታላቋን እናቲቱንም ይጽፋል። ማርቆስና ሉቃስ ደግሞ አንዱን ነው የሚጽፉት፣ አንዷን እናቷን ናቸው ብቻ። ስለዚህ ምንድን ነው እንግዲህ ይሄ አህያ ስነ ተፈጥሮዋ በጣም ትሁት የሆነች ቀና የሆነች ታዛዥ የሆነች በመሆኗ ትሁትና ቀናነት ያላት እንስሳ ናት። ከዚህ የተነሳ በእንስሳነቷ በዚህ ተመርጣለች። ምሳሌነቱ ሰፊ ነው። ምሳሌነቱ እንደሚታወቀው ውርንጫ አለች፣ እናት አህያ አለች። እነዚህ የሰዎች ምሳሌዎች ናቸው። ሰዎች የምንላቸውም እስራኤልንና አሕዛብን ነው። እንግዲህ በዛን ጊዜ ቅድመ ክርስቶስ ሰው በሁለት ነገር የተከፈለ ነው። አሕዛብ የምንላቸው አሉ። ጣዖትን በማምለክና እንዲሁ ዝም ብሎ ያለ እምነት የሚኖሩት አሕዛብ ናቸው። እግዚአብሔርን ብቻ የሚያመልኩ የአብርሃም ዘሮች እስራኤል ተብለው ይጠራሉ፣ በያዕቆብ አባታቸው ስም እስራኤል ተብለው ይጠራሉ። እነሱ እግዚአብሔርን ያመልካሉ፣ ሕግም ተሰጥቷቸዋል። ሕግ ኦሪት ተሰጥቷቸው በዚያ አምላካቸውን እያመለኩ የሚኖሩ ናቸው። አሕዛብ ምንላቸው አለ። ስለዚህ እነዚህ አህያዎች እናቲቱ አህያ በእስራኤል ውርንጫይቱ በአሕዛብ ይመሰላሉ። ለምንድን ነው በእናቲቱ አህያ የተመሰለች ያል እንደሆነ እስራኤል በእናቲቱ አህያ የተመሰሉበት ምክንያት ለምንድን ነው ያል እንደሆነ እስራኤል ህግ መጠበቅ የለመዱ ናቸው። ያቺ አህያዋም ጭነት የለመደች ናት፣ ብቻው እናቲቱ አህያ ጭነት የለመደች ናት። እስራኤልም ህግን ማክበር የለመዱ ናቸው። ውርንጫይቱ በአሕዛብ የተመሰለችው ለምንድን ነው ያሉ እንደሆነ ውርንጫ ጭነት ያለመደች እንደሆነች ሁሉ አሕዛብ በህግን አያውቁም፣ አምላክም የላቸውም እንደዚያ ማለት ነው። እንግዲህ በዚያ ሲመሰል ታዲያ ሁለቱንም አምጡ ማለቱ እግዚአብሔር የእስራኤልም የአሕዛብ አምላክ በሁለቱም ነው የተቀመጠባቸው። በእናቲቱ እስከ ቤተ መቅደስ ድረስ በረጅሙን መንገድ ወደ ስልሳ ምዕራፉን የሄደው በምንድን ነው ስንል በእናቲቱ አያ ነው ቤተ መቅደሱን በውርንጫዋ ተጭኖ ሶስት ጊዜ ዙሮታል። በዚህ ምክንያት ማለት ነው። ስለዚህ የህዝብም የአይዛብ አምላክ ነኝ ሲል የህዝብ ያልናቸው እስራኤል ነው። አይዛብ ያልናቸው አይዛብ ናቸው። የሁለቱም አምላክ ነኝ ሲል በሁለቱም ተጭኖ ተገኝቷል። ነው በሁለቱም ነው። ሌላው አሁን እንዲህ እንዲያነ ሰነድ እናቲቱ አህያ አሁን የኦሪት ያችኛዋ ደግሞ የወንጌል ምሳሌ ትሆናለች። ኦሪት ያቺ ጭነት የለመደች እንደሆነች ሁሉ ኦሪትም የተለመደች ሕግ ናት። ውርንጫይቱ ጭነት ያለመደች እንደሆነች ሁሉ ወንጌል ያልተለመደች ሕግ ናት። ይህን ሲል ይህን አድርጎታል ማለት ነው። ሌላው እና ዋነኛው በአህያ የተጫነበት ዋናው ምክንያት ግን ሊታወቅ የሚገባው ነገር ቢኖር ምንድነው ቅድም እንደተናገርነው አህያ ትሁት ናት ብለናል። መከራ ቻይ ናት ብለናል። ታጋሽ ናት ብለናል። ሁሉን ነገር የምትታገስ ናት በተፈጥሮ እግዚአብሔር ነው በለዋ ላይ ያደረው እግዚአብሔር በምን ላይ እንደሚያድር ያሳያል። እግዚአብሔር በትሁት ሰውነት ላይ፣ እግዚአብሔር በታጋሽ ሰውነት ላይ እንደሚያድር እንዲህ አይነት ትሁት በሆኑ ሰዎች ላይ አድርባቸዋሉ። ጌታ ሲናገር ብፁዓን ነዳያን በመንፈስ በመንፈስ ድሃዎች የሆኑ ብፁዓን ናቸው። ምን ማለት ነው መንፈስ ማለት መንፈስ ማለት እኮ ፈቃድ ነው። ሀብት እያለ እውቀት እያለ ጉልበት እያለ ሁሉ እያለ የኔ አይደለም ባዲዮን የመጣው ባዲዮን ምህር ነኝ ብሎ የሚያምን ማለት ነው። በእንዲህ አይነት ሰው ላይ እግዚአብሔር አድራለሁ ሲል አህያን መርጦ በአህያ ተጭኖ ተገልጿል። ጌታችን መድኃኒታችን ኢየሱስ ክርስቶስ አህያን ለመቀመጫ የመረጠበት አንዱ ምክንያት ትንቢቱ ይፈጸም ዘንድ ነው። በቃሉ እንደተናገረው ሰማይና ምድር ያልፋል ቃሌ ግን ያልፍም ብሎ አስቀድመው እንደተናገረው ከደቂቀ ነቢያት አንዱ የሆነው ነቢየ እግዚአብሔር ቅዱስ ዘካርያስ የተናገረው ቃል ነበረ። በልዋ ለሁለት ጽዮን ነዋ ንጉስ ይላል። እንግዲህ ምን ማለት ነው? አንቺ የጽዮን ልጆይ ደስ ይበልሽ፣ ንጉስሽ በአህያዩቷና በውርን ጭላይቷ ላይ ተቀምጦ ወደ አንቺ ይመጣል ብሎ የተናገረው አንድ ትንቢት ነበረ። በዚህ በትንቢቱ ምሳሌነት ትንቢቱ ይፈጸም ዘንድ ግድ ነውና አምላካችንና መድኃኒታችን ኢየሱስ ክርስቶስ በትንቢተ ዘካርያስ በምዕራፍ ዘጠኝ ቁጥር ዘጠኝ ላይ እንደተነገረው ያ ትንቢት ሊፈጸም ግድ ስለሆነ ትንቢት የተነገረለት ስዋ የተቆጠረለት አምላክ በአያዩቷ ላይ ተቀምጦ ወደ ኢየሩሳሌም ቤተ መቅደስ ሊገባ ግድ ሆነ። አንዱ ምክንያት ይሄ ነው። እንግዲህ አሁን ካልተጠቀሱት ውስጥ ትንቢቱ ይፈጸም ዘንድ ነው ያልነው ለዚህ ነው። እንቤት ነበር። አስቀድሞ ሁለተኛው ምሳሌ ግን ያው አህያን በተፈጥሮ ጠባይ ስናይ በሁሉ ዘንድ የተናቀች ናት። እንዲሁ ስንመለከታት አንድ ቀን እንኳን ሸክም ተለይቷት አታውቅም። ይሄ ልናስተውል የሚገባው ሁልጊዜ የአህያ አገልግሎት ባርነት ነው። ያው ከጭነት ተለይታ አታውቅም። አገልግላ ደግሞ የምትመሰገን እንሰሳ አይደለችም። ብዙ ጊዜ እንደምናየው አገልግሎቱ አከባድ ነው። አሁን የአህያን ተፈጥሯዊ ጠባይ ስንመለከት እንግዲህ በአገልግሎቱ ዘርፍ ላይ ፍጹም እረፍት የማይሰጣት ናት። ስለዚህ ይሄንን ስንመለከት የሰው ልጅም ለአምስት ሺህ አምስት መቶ ዘመን ፍጹም የሕሊና እረፍት አልነበረውም። በስጋ ሞት የነፍስ ሞት ተፈርዶበት ነበር። ስጋ ወደ መቃብር ወርዷል፣ ነፍሱ ደግሞ ወደ ሲወል ተጠላ ነበር። በእንዲህ አይነት እስራት ውስጥ ነበረ። ሸክም ነበረበት የሰው ልጅ በቃ የኃጢአት ሸክም ነበረበት። በማይሰራ ኃጢአት ውስጥ ነበረ። በበደል ስርዓት ውስጥ ነበረ። ስለዚህ ይሄ ሰው ሊፈታ ግድ ሆነ። አሁን ወደ ምሳሌው ስንመጣ እንግዲህ የአያን ተፈጥሯዊ ጠባይ ነው መጀመሪያ ማወቅ አለብን። ሁልጊዜ ባህሪ አንቻለን። የሰው ልጅም ለኃጢአት ገዢ ሆኖ ነበረ ለአምስት ሺ አምስት መቶ ዘመን ፍጹም እረፍት የማይሰጣት ናት አለን። እረፍትም አልነበረው የሰው ልጅ። ስለዚህ ወደዚህ ነው ማለት ነው እንግዲህ እችን እንስሳ ሊመርጥበት የቻለበት ምክንያት፣ አንዱ ምክንያት በእንደዚህ አይነት ምክንያት ነው። ስለ አያ ተፈጥሯዊ ጠባይ ይህንን ካየን ምሳሌው ምን ይመስላል? እንደ ቤተ ክርስቲያናችን አስተምህሮ ሊቃውንቱ እንዳስቀመጡት እንግዲህ የሆሣዕና አህዮች በልዩ ልዩ ነገር ተመስለዋል። ያው በልዩ ልዩ ተመስለዋል። የመጀመሪያው ያው እንደ ምእመናን ምሳሌ አድርገው ሊቃውንቱ ይናገራሉ። አስቀድሞ ጌታችን አምላካችን ባይታችን ኢየሱስ ክርስቶስ ሁለቱን ደቀ መዛሙርት ነው የሚለው። እነዚህ እንግዲህ ያው ሊቃውንቱ እንዳስቀመጡት ሁልጊዜ በተልእኮ የማይለዩት ከሚስጥራቱም የማይለዩት ሶስቱ ሚስጥር ሐዋርያት እንዳሉ ሐዋርያት እናውቃለን። ከእነዚህ ውስጥ ግን ጴጥሮስንና ዮሐንስን ነው መርጦ ሄደና፣ በእውነት አህያይቷ ከውርንጭላይቷ ጋር ታስራ ታገኛላችሁ፣ ሄዳችሁ ፈታችሁ አምጡልኝ አለ። አሁን ያ ምን ማለት ነው ስንል፣ የሰው ልጅ ከማሰር ኃጢአት የሚፈታበት ጊዜ ደርሷል። የሰው ልጅ ከበደል ኃጢአት የሚፈታበት ጊዜ ደርሷል። በደሉ ስሬት የሚያገኝበት ጊዜ ደርሷል። ወዲህም ደግሞ ስንመለከት ለአባቶቻችን ለሐዋርያቱ ከዓለም ሥጋ ለይቶ ለመረጣቸው ለነዚህ እናንተ የዓለም ብርሃን ናችሁ ብሎ ለተናገራቸው ለቅዱሳኑ ሐዋርያት ምን ይሰጣቸው ነው? ኋላ ላይ የማሰርና የመፍታት ሥልጣነ ክህነትን ይሰጣቸው። በዚህ ስልጣን እናንተ፣ ይሄ የጸና ስልጣን ነውና ታስራላችሁ፣ ትፈታላችሁ። በምድር ያሰራችሁት በሰማይ ታሰረ ይሆናል፣ በምድር የፈታ የፈታችሁት ደግሞ በሰማይ የተፈታ ይሆናል። ስለዚህ በዚህ ምክንያት ነው እና እነዚህን አዮች ታስረው ታገኛላችሁ አለ፣ ሄዳችሁ ፈታችሁ አምጡ። ምሳሌውን ስንመለከት በዘመነ ብሉይ አንድ ነገር አለ በዘመነ ብሉይ ነቢያቱ ነቢያቱ የጠብ ዘመን ነው የመጣው ሲሉ በፈረስ ተቀምጠው ዘገር ነጥቀው እንደሚገለጡት ሁሉ ነቢያት የጠብ ዘመን ነው እግዚአብሔር ይህንን ሕዝብ ተጣልቶታል በመከራ ሊጎበኘው ነው ሊቀጣው ነው ሲሉ በፈረስ ተቀምጠው ይገለጡ ነበር ይላሉ። ልክ ደግሞ የእግዚአብሔርን ሰላም ለማወይ ሲመጡ ደግሞ ባህያ ተቀምጠው ነጭ ልብስ ለብሰው ነጭ መነሳነስ ይዘው ይመጣሉ። በእንዲህ አይነት ምክንያት ነው የመጣውም ደግሞ የሰላም ንጉስ ነው። ሲመጣ እኮ ይባ ንጉሠ ስብሐት እየተባለ ነው የተቀበሉት። የሰላም ንጉስ ግባ፣ የፍቅር ባለቤት ንጉስ ግባ እያሉ ነበር የተቀበሉት። ስለዚህም ነው ራሱ አምላካችን በእውነትም በተናገረው ቃል ላይ ሰላምን ለማምጣት እንደመጣ ሰላምሽ የሚሆነው በዚህ ቀን ብታውቂ ኖሮ እያለ ለኢየሩሳሌም ሰብኳታል። በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ ሆሣዕና ደስ በሚል ሃይማኖታዊ ስርዓት በየአድባራቱና በየቤተ ክርስቲያናቱ ይከበራል። ታዲያ በዚህ ወቅት ምዕመኑ ምልክታችን የሆነውን መስቀል ቅርጽ ያለበት ዘንባባ አናቱ ላይ እና እጁ ላይ ያደርጋል። ለምን ይሆን? በየዓመቱ በዘንባባ ዝንጣፍ የተሰራ ነገር ግንባርሽ ላይ ጣትሽ ላይ ታደርጊያለሽ? አዎ አደርጋለሁ። እስቲ ለምንድን ነው የምታደርጊ? ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር በሚኖርበት ሰዓት ዘንባባ ባህያ ውርንጭላ በሚሄድበት ጊዜ ዘንባባ ምናምን እየተጎዘጎዘ ሲሄድ ስለነበረ ያንንም ባህሪያ ለማስመሰል ብለን ዘንባባ ይዘን እንጓዛለን። አሁን ዘንባባ ይዘሻል። ከእናትሽ ላይ ካደረግሽ ውጭ ለምንድን ነው? ወደ ቤት ቤት ላሉት ላልመጡት፣ ለእነሱ ልወስድላቸው። በጣም አመሰግናለሁ። መልካም ሆሣዕና፣ እግዚአብሔር ይስጥልን። የሆሣዕና ዕለት ዘንባባ ታደርጋለህ? አዎ አደርጋለሁ። እስቲ ለምንድን ነው የምታደርገው? የማደርግበት ምክንያት ምንድን ነው ሰው ጌታችንና አምላካችን መራችን ኢየሱስ ክርስቶስ በማዋለ ሥጋዌው በምድር ላይ በሚመላለስበት ሰዓት ላይ ለስለኛ መከራ ህማማ፣ ሞትን፣ ስቃይን ተቀብሏልና፣ አንድም በራሴ ላይ ማድርገው አኪለሶህን ለማሰብ እሱ የደፋውን አኪለሶ ለማሰብ ነው። አንድም ደግሞ የሆሣዕና ዕለት ጌታችን በአህያ ውርንጭላ ተቀምጦ ሲመጣ ዘንባባ እያነጠፉ ይቀበሉት ነበር። ያንን ነገር ለማሰብ ነው የማደርገው። ዘንባባ ብዙ ጊዜ ህዝበ ክርስቲያኑ የሆሣዕና ዕለት ግንባር ላይ እጅ ላይ የተለያዩ መስቀል ቅርጽ ያለው አሰርቶ ያደርጋል። ያ እንደው ሃይማኖታዊ ምክንያትነት አለው ወይ ምሳሌነት አለው ወይ የሚለውን እስቲ ይንገሩን። መልካም። ዘንባባ እንግዲህ መቼም እግዚአብሔር ሁሉ ነገር በምክንያት ነው የሚያደርገው። ዘንባባ በእስራኤል ሀገር አልነበረም ይላሉ ሊቃውንት በእስራኤል ሀገር አልነበረም፣ በግብጽ ነበረ እና ከግብጽ ሳለ ህጅና ህዛድች ተተካይ ብሏት ዘንባባ ሄዳ በኢየሩሳሌም ሄዳ እንደተተከለች ሊቃውንት ይናገራሉ። ያቺ ዘንባባ በመጀመሪያ ከዚያ በመጀመሪያ ሲያመሰግኑት በሀያሎች ተጭኖ ሲሄድ፣ ሽማግሎቹም ህጻናቱን በአንድ ላይ ሆሳይና በአርያም ከሰማ የመጣ መድኃኒት ለድነት የመጣ መድኃኒት እባክህ አድን እያሉ በሚያመሰግኑ ጊዜ ዘንባባውን እዛው አመስግኖታል። አሁን ደሽ እዚህ አተተከያ ያለበት እንግዲህ ሊመሰገንበት ስለፈለገ ነው ማለት ነው። ዝምባባውን በመጀመሪያ እና የዝምባባን ባህሪ እንደሚታወቀው አሁን ዝምባባ ከእሳት ላይ ቢጨምሩት ላዩን ነው ለብሎ ሚቶ ወደ ውስጥ አይገባም። ይህ የመለኮት የተዋህደው አምላክም ነከራ ቢቀበልም በሚፈልጉት ጊዜ የሚገኝ ከፈለጉት የሚገኝ አምላክ ቅርብ አምላክ መሆኑን የሚያሳይ ዘንባባ ባህሪው እሳት ውስጥ ሲገባ ውስጡን አይበላውም፣ ዳውን ለብሎ የሚተው እግዚአብሔርም መለኮታዊ አካል የተዋህደው ጌታ ባህያ ላይ ተቀምጦ መገለጹን ለማየት ተመስግኖበታል ማለት ነው። በዚህ መንገድ ከዚያ በተረፈ እንግዲህ አሁን ዘንባባ በዚህ ያህልም አሁን እንዳልቀኝ፣ በዚህ በቤተ ክርስቲያናችን አሁን ዘንባባ ሰው በግንባሩም በእጁም እያያዘ ያመሰግንበታል ለተባለው ያነኑ ያንኑ ትውፊት ለማድረግ ነው። ዘንባባውን ሰው እየያዘ ነው የሄደው ከዚህ ሀገር ከቤተ ክርስቲያን ነው ዘንባባ የሚፈልጉት። ግን የዛን ጊዜ ዘንባባውን ዘንጥፈው ወስደው ሲያመሰግኑ የነበረው አመስግኖበታን በዚያ ምስጋና ያመሰግኑት ምስጋና ያው፣ ሆሣዕና በአርያም እያሉ ነው ያመሰግኑት። ነገር ግን አሁን ሰው ይህ ምን አስፈልጎ ነው በጠቶ ላይ በእጁ ነው የሚያደርገው ቢሉ፣ በመስቀልኛ እየሰራ ነው በግንባሩ ላይ የሚያደርገው በእጁ ላይ የሚያደርገው ለምንድን ነው ስንል፣ መስቀልኛ ካደርገው እንዲህ ተሰቅሎ ያዳነን አምላክ በዛሬው ቀን በአህያ ላይ የተቀመጡ ተመሰገነ ሲሉ በመስቀልኛ እየሰሩ በጣታቸው እያደረጉ ግዴታ የለውም። ግን ሃይማኖት መግለጫ ነው። ዝማሬ እንዲሁ ስሜትን መግለጫ ነው። በዚያ ሲያመሰግኑት፣ በመስቀል ላይ ተሰቅለው አዳነን ሲሉ መስቀል ሰርተው በእጃቸው ላይ በግንባራቸው ላይ እያደረጉ የዛን ጊዜ የነበሩትን ሰዎች ለመምሰል ያው ሙከራ ይደረጋል ማለት ነው። እርግጥ በሕይወት መምሰሉ ነው እርግጥ የሚበልጠው፣ ግን ይህም የሚታይ ምልክት ስለሆነ በዚህም ቢመሰገን ነውር የለውም። እና እዚያ ጋር በማያያዝ ነው ጌታ በዘንባባ እነዚያ እንዳመሰግኑት እኛም በዚህ እንደዚሁ እያመሰገንን ነው ለማለት ለማሳየት ነው ነው ያንን ነገር ለማግኘት ነው። ዘንባባ ራሱን የቻለ የሰሌን ተክል ነው። በብሉይ ኪዳን የዳስ በዓል ሲከበር እስራኤል የሚያከብሩት ብዙ በዓላቶች አሏቸው። የዳስ በዓል በሚከበርበት ሰዓት ላይ ለዳስ መስሪያ ከሚጠቀሙባቸው ዛፎች መካከል አንዱ ነው ይላሉ ሊቃውንቱ። ያውም በመጽሐፈ ነህምያ በምዕራፍ ስምንት ከቁጥር አስራ አራት እስከ አስራ አምስት እንደምናየው ማለት ነው፣ ተጽፎ በዳስ በዓላቸው ጊዜ ይህን ለዳስ መስሪያ በዓል ይጠቀሙበታል፣ ዘንባባውን ማለት ነው። አንድም እንደ አባቶቻቸው ልማድ ነው ይላሉ ሊቃውንቱ። ምን ማለት ነው? አብርሃም አባታችን ይስሐቅን እግዚአብሔር ዘር በሰጠው ጊዜ ይስሐቅን በሰጠው ጊዜ ምንድን ያደረገው? ልክ ይስሐቅን ባገኘባት ሰዓት ላይ በእውነት አለ፣ ይህቺ በዓል ደስታን የተመላች የእግዚአብሔር በዓል ናት አለ። ምክንያቱም ለዘመናት ከሕግ ሚስቱ ከሳራ ልጅ ስላልነበረው ነበረው። አምላካችን እግዚአብሔር ደግሞ የተዘጋው መክፈት ይችላልና እሱ የከፈተውን ማንም አይዘጋም፣ እርሱ የዘጋው ማንም አይከፍትምና በእንዲህ አይነት መልኩ ልክ አብርሃም ከሳራ ይስሐቅን ማገኘበት ሰዓት ይህቺ በዓል የደስታ በዓል ናት፣ ደስታን የተመላሽ ናት ብሎ እግዚአብሔርን አመሰገነ። ስለዚህ የእግዚአብሔር በዓል ናት ብሎ እየተጣራ የሰሌን ዝንጣፊና ዘንባባን ይዞ መሰዊያውን እንደዞረ ይነገራል። ከአባቶቻችሁ ልማድ ምክንያቱም አብርሃም ይስሐቅን በማግኘቱ ለእግዚአብሔር ምስጋናን ያቀረበበት ምን ይዞ ነው? በእግዚአብሔር ፊት የቀረበው ዘንባባን ይዞ እንደቀረበ ይሄ ነው አንዱ ሚስጥር። ሌላው ደግሞ ዮዲት የምትባል እንግዲህ በዘመነ ብሉይ የነበረች ታላቅ ሴት ናት። የእስራኤልን ጠላት ማለት ነው ሆሎፎርኔስ የተባለ አንድ ጠላት ነበራቸው። ይሄንን ጠላት ድል አድርጋ አንገቱን ቆርጣ፣ በእግዚአብሔር ኃይል፣ በእግዚአብሔር አሸናፊነት። መቼስ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው እና በእግዚአብሔር ኃይል ሄዳ ይሄንን የአይሁድን ጠላት የሆሎፎርኔስን ድል አድርጋ ስትመለስ ምን ነበር ያቀረቡት? እስራኤላዊያን ሲቀበሏት የዘንባባ ዝንጣፊ ይዘው እግዚአብሔርን እያመሰገኑ በምስጋና እግዚአብሔር ጠላታችንን ተዋጋልን ጣለልን። በወደ ሲያጥሩ እግዚአብሔር ክብሩን ገለጸ አሸናፊነቱን ገለጸ ብሎ ያንን ሲያደርጉ ዘንባባ ይዘው ቀርበዋል። ስለዚህ በእንዲህ አይነት ምክንያት ነው ብሎ ያስቀምጣሉ። ሌላው ወደ ዘንባባ እንግዲህ ተፈጥሯዊ ነገሩን ስንመለከት ዘንባባ ያው እንደተነገረው ተምር ነው ይሉታል። አንዳንድ ጊዜም ተምር ነው ያሉ እንደሆነ ተምር በራሱ ልዑል ነው ይላሉ። ታላቅ ነው ልዑል ነው ስንል እንግዲህ የተለየ ነው ታላቅ ነው ይላሉ። አንድም አምላካችን አንተ ልዑለ ባህሪ ነህ ብሎ ሲገልጹ ነው ልዑለ ባህሪ አምላካችን አንተ ነህ። ሌላው ደግሞ ይሄ ዘንባባ ሲቆረጥ ዝም ብሎ አይቆረጥም። ዙሪያው ምን አለው ማለት ነው ፍሬው በእሾ የተከበበ ነው። ሁልጊዜ ስናይ አሁን የዘንባባን ተክል በተከለበቷ ላይ፣ አሁን ልክ ሆሣዕና ሲመጣ በዓለ ሆሣዕና ቀን ሰዎች ያነ ዘንባባ ለመቆረጥ ሲሄዱ እሾ አለው፣ ውስጡ ጫፉ ላይ እሾ አለው ይዋጋል። ፍሬው በእሾ የተከበበ ነው። ያንተም ባህሪ እንዲሁ አይመረመርም። መለኮታዊ ባህሪ ሲሉ ነው። በዚህ ምክንያት ነው። አንድም ዘንባባን በምን ይመስሉታል? በቅዱሳን ይመስላል። ጻድቅሰ ከመ በቀልት ይፈሪ ወይበዝኅ ከመ ዘግባ ዘሊባኖስ ብሎ ልበ አምላክ ቅዱስ ዳዊት እንደተናገረው፣ በእውነት ደግሞ ቅዱሳን ያው እንደ ዘንባባ ተክል ነው በእግዚአብሔር ቤተ መቅደስ ውስጥ እንግዲህ ያብባሉ ያፈራሉ ልክ የጻድቃን የቅዱሳን ምሳሌ ነው ጻድቅ ሰ ከመ በቀልት ይፈሪ ወይ በዘ ከመዘገባ ዘሊባኖስ መዝሙር ዘጠና ንቁጣ ሰሎት ላይ ስለዚህ በዚህ ምክንያት ዘንባባን ይዘው ተገኝተዋል የዘንባባ ምሳሌው ይሄ ነው ስለዚህ ህዝቡም ከዘንባባ ጋር ሆሣዕና ባርያም እያሉ ሆሣዕና ለዳዊት እያሉ በጩኸት በምስጋና በእውነት ምስጋና የሚገባውን የባህሪ አው በባህሪው ምስጉን ነው አምላክ እያመሰገኑ ተቀበሉት። ስለዚህ ዘንባባ ዘምባባ ቀደም እንደተነገረው እሾሃማ ነው ብለናል። ይዋጋል። እግዚአብሔርም ምንድነው ተዋጊ ነው በራሱ። እግዚአብሔር ይቀጠቅጥ ጸባው፣ እግዚአብሔር ስሙ። እግዚአብሔር ተዋጊ ነው፣ ስሙም ደግሞ እግዚአብሔር ነው። እግዚአብሔር አሸናፊ ነው በእውነት እኛ ደካሞቹን፣ በራሳችን ጉልበት በሌለን ላይ እሱ ጉልበቱ ነው፣ ኃይል ነው፣ ብርታቱ ነው፣ ያሸንፋል። ለዚህም ነው እስራኤል እኮ ድል አድርገው ሲወጡ እኮ ማንም አይደለም ፈርዖንን በኤርትራ ባሕር ሲያሰጥማቸው የተዘመረው ዝማሬ ይሄ ነው፤ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ብለዋል። ስለዚህ በዚህ ምክንያት ነው ዘንባባን ይዘው የተገኙበት፣ ምክንያት እሳቱ ሲለበልበው ውስጡን አይነካውም ብለን አይደለም። በዚሁም አንጻር ባህሪው የማይመረመር መሆኑ መለኮታዊ ባህሪው በላይ አሁን ስናየው በአጭር ቁመት በጠባብ ደረት ተወስኖ ነው የሚታየው ነገር ግን መለከታዊ ባህሪ በሙሉ ሙሉ መሆኑን አይታየንም ላይናችን። እንደዚህም ሁሉ ያ ዘንባባው ውስጥ ውስጡ እሳት እንደማይደርስበት ሁሉ ባህሪው የማይመረመር በማይመረመር ግብር ተጸንሶ ተወልዶ በማይመረመር ባህሪ ያለ አምላክ መሆኑን ለማሳየትም ጭምር ነው። የሆሳና ዕለት እንግዲህ ህጻናቱ ሆሳና በአርያም በጌታ ስም የሚመጣ የተባረከ ነው እያሉ ዘምረውለታል። እነዚህ ህጻናቶች የዘመሩበት እንደ የዘንባባ ዝንጣፊ ይዘው የዘመሩበት ምክንያት ምንድን ነው? ህጻናቱ እንግዲህ በመጀመሪያ እንደ ተባለው እነዚህ ህጻናት ሁሉ እርግጥ አይሩግም ህጻናትም ናቸው ያመሰገኑት፣ ሽማግሎችም አሉ፣ ህጻናትም አሉ። እግዚአብሔር ለሁሉም ለማዳን የመጣ የተገለጠ አምላክ ስለሆነ ነው ያመሰገኑበት። ዋናው ቅድም የዘንባባው እንዳለ ቅድም ያልነው ሆኖ ያመሰገኑበት ምክንያት እነዚህ እንግዲህ እግዚአብሔር ሁሉን ማድረግ የሚችል አምላክ ስለሆነ ነው። ህጻናቱ የመንፈቅም ህጻናት የዓመት የሁለት ዓመት ህጻናት ሁሉ እንዳሉ ሽማግሌዎችም እንዳሉ ሁሉንም ሁሉም ናቸው በአንድ ላይ ያመሰግኑ። ይህንን እንዲያመሰግኑት ያደረገ እሱ በባህሪው ነው ገልጾላቸው ነው ነው የሚባል በባህሪው እግዚአብሔር አምላክነቱን ተገልጾ ታይቷቸው ለህጻናት በዚያን ጊዜ ነው ያመሰግኑት። ይሄ እንደምናየው አጭር ቁመጠባብ ድረት መስሎ እንደምናየው አለመሆኑን በዘባነ ኪሩብ ያለ መሆኑን የሶስተኛው አካል እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ አለ እግዚአብሔር ወልድ በአካል እግዚአብሔር ሶስት ነው አብ ወልድ መንፈስ ቅዱስ በሚል ስም በሶስት አካል ያለ ነው አብ ወልድ መንፈስ ቅዱስ አብ እንደ ልብ ወልድ እንደ ቃል መንፈስ ቅዱስ እንደ ስትንፋስ አካላዊ ልብ አካላዊ ቃል አካላዊ ስንፋስ ነው ቃል ነው ስጋ የሆነው ስለዚህ እንዘ እያርቅ መንበሩ ነው ከዚያ ከላይ ከነበረበት ከዙፋኑ ሳይለይ እኛን መስሎ በዚህ መጥቷል ስለዚህ ከሁሉም ሳይለይ ያለ አምላክ መሆኑ ተገልጾላቸው ነው እንዲያመሰግኑ ያደረገላቸው። ያደረጋቸው ለእነሱ ተገለጸላቸው። እንደሚታየው ትንሽ አላ መሆኑን በሁሉ ሙሉ መሆኑን እሱ አወቀ። ስለገለጸላቸው እንዲያመሰግኑት አድርጓል። እግዚአብሔር ህጻናቱ በሙሉ አንድ ላይ ተሰብስበው ያመሰግኑት አድነን። ነቢያት ትንቢት ተናግረዋል። እንደምትመጣ አድነን ብለዋል። ስለ ህጻናቱም ትንቢት ተነግሯል። ትንቢቱ ማፈ ደቂቅ ህጻናት አስተዳሎ ከሰባተ በእንተ ጸላይ ከመት ስታ በእንተ ጸላይ ዲያብሎስን ደስ አይበለው ብለህ ከህፃናት አንደበት ምስጋና አዘጋጀ ብሎ በነቢዩ አንደበት አስገኖ ተናግሯል። መክሸም የሚነገረው ለፍጻሜ ፍጻሜ ሲኖረው ነው። ትንቢት የሚነገረውና ፍጻሜ እንዲያገኝ ነው። አንደኛ ህፃናት ንጹሃነ ባህሪ ናቸው። ንጽህና አላቸው፣ ምስጢር ተገልጾላቸዋል። በዚያን ጊዜ እንግዲህ የተነገረው ትንቢት ይፈጸም ዘንድ እማፈ ደቂቅ ወህፃናት የተባለው ከህፃናት አንደበት ምስጋና አዘጋጀ የተባለው ቃል ይፈጸም ዘንድ ህፃናት እግዚአብሔርን አመስግነውታል። ምስጋናቸውም ምስጢሩ ተገልጾላቸው ነው ያመሰግኑት። እግዚአብሔር ህፃናት እንዴት ትንቢት አናገረላቸው እንዳመሰግኑት ለምን ለነሱ ትንቢት አናገረ? ንጹሐን ባህሪ ስለሆኑ። ኋላም ሲያስተምር እኮ ወይ ኮንክሙ ህፃናት ተመልሳችሁ እንደ ህጻናት ካልሆናችሁ እንደ ህጻናት ካልሆናችሁ ወደ እግዚአብሔር መንግሥት አትገቡ ብሎ የለ። አሁን ህፃን ሁኑ ማለት አይደለም፣ ተመልሳችሁ አይምራቸው ከቂም ከበቀል ንጹሕ ይሁን ማለት ነው። ከቂም ከበቀል የነጻ የነጹ መሆናቸውን እግዚአብሔር ስለሚያውቅ በእነሱ አንደበት እንዲመሰገን ነው። እግዚአብሔር የሚቀበለው ምስጋናም የንጹሐንን ምስጋና መሆኑን ሁሉ ያሳያል። አይሩ ግን ሽማግሌዎች ለኃጢአት የተጋለጡ አይደሉም፣ የተጋለጡ አይደሉም ስሜታቸው የቀዘቀዘ ነው። ስለዚህ እነዚያም ትሑታን ነው የሚሆኑት። ለእነሱ ገለጸላቸው። እግዚአብሔር በእነሱ አንደበት እንዲመሰገን እግዚአብሔር ፈለገ። እንዲሁም ሌሎቹ መጥተው ሲቃወሙ ተዋቸው፣ እነዚህ እንዲህ የአምላክነት ምስጋና ስለሆነ የሚያመሰግኑት እነሱ አምላክ አይደለም ብለው ስለሚያምኑ እንዲህ የአምላክነት ምስጋና ሲያመሰግኑ እንዴት ዝም ምትላለን? ታምራቱን ለመግለጽ እነዚህ ባያመሰግኑኝ እነዚያ ድንጋዮች ያመሰግኑኛል ሲል በታምራት ድንጋዮች እየተነሱ ሆሣዕና በአርያም ብለዋል። አሁን እነዚያ የድንጋዩ ማመስገን ተአምር ነው አይደለም። ነገር ግን ኋላ እነዚህ እናንተ ባታምኑብኝ አይዛቤ አምኑብኛን አምነው ይጠቀሙብኛል ለማለት ነው። ህጻናቱ እንዴት ሊገኙ ይቻሉ? ምንድን ነው ምክንያቱ? ሊገኙበት ይቻሉበት ምክንያት ስንል የመጀመሪያው እንግዲህ ያው አንዱ ትንቢቱ ሊፈጸም ነው እንግዲህ አሁን አባታችን እንዳስቀምጡት መመራችን ትንቢቱ ሊፈጸም ግድ ስለሆነ ማፈደቅ የቁ ህጻናት አስትነ ሁለት በሰባት ተብሎ በመዝሙር ስምንት ቁጥር ሁለት እንደተነገረው ጠላት ዲያብሎስንና ሰራዊቱ ዋጋንንትን ድል ለማድረግ ና ለማሳፈር ይሄ ትንቢት የሚፈጸም ግድ ነው። ና ትንቢቱ ትንቢቱን ይፈጸም ዘንድ ህጻናት ተገኝተዋል ይላሉ። ሌላው ወላጆቻቸው ያኔ የአይሁድን ፋሲካ ለማክበር ከተለያየ አቅጣጫ የአይሁድን ፋሲካ ለማክበር ከተለያየ አቅጣጫ ወደ ኢየሩሳሌም ቤተ መቅደስ የሚመጡበት ሰአትና ጊዜ ነበር። ያ ሰአት ያ ሰአት ህጻናቱ መጀመሪያ የመገኘታቸው ምክንያት በዚህም ላይ ደግሞ እንደ ኦሪስ ስርዓት የአርባና የሰማኒያ ቀን ልጆቻቸውን ለማስባረክ ለማስባረክ እጉለ ርግብ ዘውገማነቅ ይዘው ወደ ቤተ መቅደስ ይመጡ ነበር። ስለዚህ እነዚህ ህጻናት የተገኙበት ምክንያት ያነበረ ጡት ከሚጠቡ አንደበት በት ካልፈቱ ህጻናት ምስጋናን አዘጋጀ የተባለበት ምክንያት ትንቢቱ ሊፈጸምና በዚህ ምክንያት ነው። ስለ ሁለቱ ምክንያት ህፃናቱ ተገኝተዋል። እነዚያ ህጻናት በጌታ ድንቅ ስራ ተማርከው እኮ ነው። የጌታን ድንቅ ስራ አይተው ተማርከው አንድም እግዚአብሔር መንፈስ ቅዱስ ባወቀ የራቀውን ሚስጥር አቅርቦ የረቀቀውን ሚስጥር አጉልቶ የተሰወረውን ሚስጥር ገልጦ አናግሯቸዋል። ልክ ይሄ ነው፣ በቃ ትልቁ ነገር። አንድም ህፃናት፣ ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ በዘመነ ስብከቱ ህጻናት ወደ እኔ ይመጡ ዘንድ ተዋቸው አይደለም ያለው? አትከልክሏቸው። ይሄ ነው።